ጋሽ ግርማ ምን አስደነገጠው? ምን ነው ስራሃው ነገር አለ። እንዲህ ከዛ በፊት ከሮቤል እናት ጋርና ላይን እናት ላይን አው ከሱ ጋር እናት ያላችሁ ጋሽ ግርማ ምንድን ነው መጀመራ ይሁንማ፣ ነገር አለ። ያው አንተም እንቅልፍ አጥተሃል፣ ተጨንቀሃል፣ እያየንህ ነው አደለምኛ? ጽናት እራሱ አባይም እንደሆነ አላውቅም በጣም የሆነ ችግር እንዳለበት ነው ይንቀጠቀጣል ብላለች። አዎ ልክ ነች። እኛ ማይተናል። ስለዚህ ጋሽ ግርማ የምታውቀው ነገር አለ ወይ? ወይስ ከዛ በፊት ከሩቤል እናት ጋር ተልከስክሰሃል? ያን ድሮ ማለት ነው። ምክንያቱም ሁለት በተለይ ደግሞ የእናት አዲስ ድርጅት ላይ ተቀጠረው ልጅ ስታየው ሲገባ አልወደድከውም፣ ቀልቤም አልወደደውም ብለሃል። ስታየው ሁሉም ፊትህ ድረስ በቀይ ይቀየራል። ምንም ደስተኛ አይደለህም። ይሄ ልጅ እናንተን ቢሮ ደብዳቤ ካስገባ እስካሁን ያው ጥሩ ሞድ አይደለህም። ይህ ልጅ በጽናት ግፊት ነው እንዲቀጠር የተደረገው። ያው የብሌን እናት ሌላ ተንኮል ብታስብም ያስበችው ነገር አለ። ነገር ግን አንተ ቀልብህን አልወደደውም። ጽናት ደግሞ እሱ ካልሆነ ብዙ ልምዶች አሉት፣ ዶክመንቱ ሲታይ ከዚህ በፊት መሰራችሁ የስራ ልምድ ስላለው እኛ ደግሞ የእኛ ድርጅት እንደዚህ አይነት ሰው ነው የሚያስፈልገን። ስትለ አንተ ምንም ደስተኛ አይደለህም። ሶሀት ሊሆን የምታውቀው ነገር አለ። ልጁም አንተ ነው የሚመስለው። ልጁ ሲታየው አንተ ትንቀጠቀጣለህ። ለምን? ችግሩ ምንድን ነው? መጀመሪያ እንትን አልከው ነገር ካለ ይቅርታ ጠይቀ ያው መታረቅ ነው። በተለይ ደግሞ ከእናቱ ጋር እንዲሁም ደግሞ ያለባቸውም ችግር እናታቸው ታሞ ስለሆነ ብትረዳቸው፣ ብታሳክማቸው ይህ የተሻለ ነው ብዬ አስባለሁኝ። እንግዲህ ሰው ሄዶ ሄዶ የሆነ ጊዜ ሂተንትን ይሉና ይገናኛ ነው። በሆነ አጋጣሚ አንተ ረስተሀቸው ነው። ትላንት ደግሞ ቤታቸው ድረስ ሄደህ ነበረ። እኛ ማይተናል ሰፈሩ በታቀው እንዲህ ነው የድገው ከዛ በኋላ ናትናኤል ከኋላ አጋጣሚ ሲመጣ ደነገጥክ። ለምን? የሆነ የሰራኸው ስራ አለ። ዛሬ ደግሞ ቢሮ ድረስ መጥቶ ነበረ። ጽናትም መጣች። ሰላም ሲባባሉ ወንድሜ እህት ያሉ እነሱም ደግሞ አንትን አሉት። ያማሉበት ምክንያት የሁለታቸውን አባት ተመሳሳይ ስም ስላለው ጽናት ግርማ፣ ናትናኤል ግርማ። ከዛ ደግሞ አንተ ደነገጥክ። ምን አስደነገጠ? ይህ ነው ዋናው ነገር። እንደአሁኑ ሁሉም ነገር ተድቶ ያላችሁትን ው ብትንትን ብትሉ የተሻለ ነው። ከልጆቹ ይቅር ደግሞ ጋሽ ግርማ አንተ ብዙ ታውቃለህ። ሶ በታቅዶሮ ይህን አክል አደነግጥም ነበር። በተለይ ህቴ ነው ወንድሜ ስሉ ደንግጠሃል። ለምን ውስጥሽ ተጨንቋል? ሌላ ደግሞ ናትናይ ደግሞ ያው ሮቤል ከነ ጽናትን ከነ ሁለተኛ እንዳትጨምር ብሎታል። መንገድ ላይ ሲሄዱ ተገጣጠሙ። ሲገጣጠሙ ተደነጋገጡ። ማን ነው ሲሉት፣ ባቢን ጽናትን ምን አሉ፣ ወንድሜ ነው ለሮቤል። ከዛስ ተዋወቁ ምናምን ነገር ምናምን ከኋላ አለፉ። ሲያልፉ ማን ነበረ ማን ነበር ስሙ ጥሩኝማ። ባቢና ጽናት ቆመው ማሰብ ጀመሩ። ወንድም እንዳለው ለምን አልነገረንም? ወንድሙ ነው ኒንጃ፣ ኒንጃ ዛሬ ነው ምሰማሉ። ሁለቱም ደንግጠዋል፣ እኛም ደንግጠናል። መጨረሻ አካባቢ ቤት ከደረሱ በኋላ እነዚህ ልጆች የት ነው የምታውቃቸው አለው። ሲለው አይ ጓደኞቼ ናቸው በአቤም ጽናትን ምናምን አለው። እኔ ኮነ ጽናት ድርጅት ነው እንትን ብዬ ምሰራው እዛ ነው አለ። እነሱ ድርጅት ነው የምትሰራው ለምን አልነገርከኝም ሲለው እኔ ምን አውቄ የእናንተ ጓደኛ መሆኑን ያንተ ጓደኛ መሆናቸው ምን አውቄ። ሁለተኛ ደግሞ ከነሱ እንደ ላይ ብሎ አስጠነቀቀው። ለምን እንዳስጠነቀቀው ያው ከኋላ የሆነ ያስበው ነገር ስላለ ይሄ ልጅ ወንድሙን እንዳይጠምድበት ይሁን፣ የሆነ ያሰበው ነገር አላውቅም። በቃ እኔ እናንተ የምናውቀው እናታችን ብቻ ነው። ከዛ በፊት ግን ማንም አናቅም ብሎ ልጁም እሺ አለ። ግን ከኋላ ብሌንን አገኛት። አያችው የትልቅንት ነው አታገኝ የተባለ ሰው አገኝቷል። መከሰስ አለበት ማለት ነው። ሌላው ባቢና የጽናትን ፍቅር ወደ ነበረበት ተመልሷል። ዛሬ እጅግ በጣም ደስ ነበረ። ስጦታም ሰጠታል። እንደ ስጦታው ምንትዝ እንደ ታቃላችው ሰዓቱ ማለት ነው። ከፍቶ ሊሰጠ ሲሆን ራይ ያትክፈተው በቃ አሁን የጅ ስላለ ይሄኛውን ከኋላ በቃ እንዳለ ይቀመጥ። እንደታሸገው ማለት ነው። ወረቀቱ ብቻ ነው ያነሱት። ከዛ ምን አልኩኝ ባለፈው እንትናን ድራማ የሚሰሩ ሰዎች ምንድ ነው አርቲስቶች፣ ሁሉም ነገር እኮ ልብስም የሚለብሱት ተከራይተው ነው። ሳይከፈት እንትን ይላሉ። አንዳንዱ ደግሞ እንደዚህ ይንትን፣ ብቻ ከፍተው ያሳዩና ከዛ ይመልሱታል። ብዙ ወርቅ የሚለብሱም ወርቆች ራሳቸው ሳይሆኑ ተከራይቶ ነው። የሆነ አክል ብር አሉ። እንደው ማነው እንትን አለቻለችው፣ ያው ሊያሾ ማለት ነው። እንዳው ሊያሾ ማታቆ የለም አርቲስቶች አይቀራት የሰፈር ወሬ አይቀራት የአዲስ አበባ ወሬ አይቀራት የአሜሪካ አይቀራት በቃ የሆነ መገናኛ ሬዲዮን ያላት ነው የምትመስለው። እና ዛሬ ሰዓቱ አይከፈት ስትል ፅናት እሷ ነች ትዝ ያለችኝ ማለት ነው። ይሁን ግን አልተከፈተም። ቤትን ከሄደ በኋላ ሊያውቃ የሳምፕል ንትኖ ያቀረቦች እንዚ እንጂ እንትን አይደለም። እና እሷ ትዝ አለችኝ። ግን ደስ ይላል። እንኳን ወደ ድሯችሁ ተመለሳችሁ። በጣም ደስ ይላል። ያው ሌላ ትንሽ ያው ቤቱ በመንሳት የደበረው የጋሽ ግርማ ነገር ነው። ጋሽ ግርማም እንግዲህ እውነታው ያው እውነት የመሸበት ምንድነው፣ እውነት ተናግሮ መሸበት ማደር ነው። ስለዚህ አንተ የምታውቀው ነገር ካለ ስለዚህ ምንም መጨነቅ የለብም። ይቅርታ ያደርጉልሃል። ልጆቹም ቢሆን ትልልቅ ናቸው። በይቅርታ ያምናለሁ። በእርግጠኝነት አሁን ካለባቸው ችግር ማለት ነው ሌላ የብሌንና የብሌንና የጽናትን ጓደኝነት ያው ደስ ይላል። እስከ መጨረሻውም ያደርስላችሁ። ይህ ጓደኝነታችሁ ግን የብሌን እናትን አትወደውም፣ ወደዋም አታውቅም እንደዋል ሆንላትም እንጂ እስካሁን ያው ለመለያየት ነበረ። ግን እናንተ ጎበዝ ስለሆናችሁ ነገሩ ስለገባችሁ፣ ያው በተለይ ደግሞ ብሌን የምር የጓደኛ ጥግ ነሽ ማለት ነው። አዎ በጣም ጥግ ነሽ። ሶ እና እስከ መጨረሻውም ያዘልቅላችሁ። እንግዲህ ጋሽ ግርማ ሁኔታ አለበት ነው፣ እጅግ በጣም የሚያሳዝነው እሱም በቅርብ ይፈታል ብዬ አስባለሁኝ። እንግዲህ የባቢም ነግረዋለች፣ ባቢም የሚፈታው ከሆነ ግን የሚፈታው አይመስለኝም። እሱም ስራ ነው፣ እሱ ደግሞ ስለ ስራው ከጽናት ጋር ተነጋግረን መስራት ትችላለ ተብሏል። አመሰግናለሁ ሲል አረ፣ ልጅ አይመሰግንም ብሏል። ይሄን ጋሽ ግርማ ደስ ስለሚለኝ ነገር ሁሉም በኩልነት ከጽናት ለይቶ አያቸውም ብልን የሚሆን ባቢ ማለት ነው። በቃ በእኩልነት እንደ አባት ነው የሚቀበላቸው። ግን እንደዛ ሲሆን ግን የመጀመሪያው ልጆቹ ከሆኑ ግን ይሄ ማስመሰል ይመስላል። ምናልባት ፈልጋቸው ድሮ ከሆነ የወለዳቸው ያው ፈልጎ ፈልጎ አቷቸው ከሆነ አላቅም። ግን በእርግጠኝነት ይህ ሁሉ ሚያስጨነቀው እነዚያ ሁለቱ ልጆች የእሱ ይመስለኛል። ስለ አባት ጠይቅ አታቀም ወይ ሲባል ምንድነው አለ የእናቱ ስለሚያማድ የሆነ ጊዜ ጠይቄ ነበረ። ስለሱ ስትጠየቅ እናቱን ስለሚያማት ነው። ስለዚህ አለመጠየቅ አይሻልም እንዲህ ያለው ሲለው አሁ እርግጥ ነው ትክክል ነው ብሎ መለሳለት። ስለዚህ እነሱን ጋር ታውቀ ማለት አርቀ በቀላሉ መታረቅ ግን አይቻልም። ከባድ ነው ዝም ብሎ መታረቅ። ግን ያም ሆነ ይህ የምር በጣም ያሳዝናል። ብሌን እናትም ቀሳት ጋር በሲስተም ያው ለመጠየቅ ሞክራ ነበረ። ያው ጽናት ደሞ የምታውቀው ነገር የለም፣ ምን ነገር የለም አለች። አዎ ምን አለ የተፈጠነ ነገር? እንደው ምንም የለም ከመጀመሪያው የተሻለ ደስተኛ ነን፣ ስራችን ጀምረናል፣ ድርጅታችን ተመልሷል ስትላት፣ እነጋሽ ግርማ ለምንድን ነው እንደዚህ የሚሆነው አልቻት? እኔ እንጂ አላውቅም፣ የሆነ ያስጨነቀው ነገር አለ አለች። እና እቺ ደሞ ለማባባስ ነው እንጂ የእውነት እንዳይመስላችሁ ሌላ ዳሽ ጋሽ ግርማ ዛሬ ትኒ ትንሽ የተፎገረ ይመስለኛል። ይህ ናት ላይ ለሚለው የሆነ ወረቀት ሊፈርም ሰጥቶት ነበር። አዲስ የመጡት እንትኖች ናቸው ምናምን ብሎ ማለት ነው። ግን ባለፈው የትዝታ እንትን የደገመው ይመስለኛል አና ነበበም ማለት በሆነ ወሬ እንትን ብሎት ዝም ብሎ ነው ወረቀቱ ከፍቶ ፈርሙ የሰጠው ማለት ነው። በምንድ ነው የሚፈርመው? ማንበብ አልነበረበት። አላነበበትም አላነበበውም፣ ሳያነበው ነው የፈረመው። ስለዚህ የደሞ ትልቅ ችግር ነው። ችግር ነው። አዎ ሌላ ወደኋላ እና ያለን ግን የመጀመሪያው ሊያስተምር ይገባ ነበር። እንደገና አሁን ገደል እንዳትገባ ጋሽ ግርማ፣ በተለይ ደሞ ወይ የሆነ ፍንጭ ከደረሱ አባታቸውን መሆኑ ሆነ ሲያውቁ ያው የብሌን እናት አለች እንትን ይከቷል። ብያስበለውኝ ዛሬ ድጋሚ ተሰስተል ሰታይ ሰታነብ የፈረምከው ይሄ ነገር እፈራልሃለሁ። ልጁ ግን መጀመሪያም ቀልብህ አልወደደውም ነበር። ይህ ደግሞ አደረገችልህ ልጅ ነች። በተረፋ ነገ የሚመጡ እናያለን። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ